የቀነኔ አባት አዱኛ ዋቆ የሰጡት አሳዛኝ ምላሽ በፍቅረኛው ቀነኔ አዱኛ ዋቆ ግድያ ተጠርጥሮ በእስር የቆየው ድምፃዊ አንዷለም ጎሳ በነፃ ከእስር ተለቀቀ። ብዙ ውዝግብ ያስነሳው የድምፃዊ በነፃ መለቀቅን ተከትሎ ሰፋ ያሉ መደረዎችም እየወጡ ይገኛሉ። የቀነኔ አባት አዱኛ ዋቆም በጉዳዩ ላይም በማዘን ነው እጅግ ልብ በሚነካ መልኩ ምላሻቸውን ደከመኝ በማለት ለተጠየቁት ጥያቄ ምላሻቸውን የሰጡት የቀነኔ ወላጅ አባት አዱኛ ዋቆ የድምፃዊው ከእስር በነፃ መውጣት ተከትሎ ምን አሉ የሚለውንም በዝርዝር ተመልክተናል። እሱንም በመረጃ እሳታችን ታደምጡታላችሁ። ይህ በእንዲህ እንዳለ ነው ድምፅ አንዷለም ጎሳም ከስር በተለቀቀ ሰዓት የፈጸመው ተግባር በስፋት መነጋገሪያ ሆኑ። በፍቅረኛው ግድያ ተጠርጥሮ ለወራት በስር የቆየው አንዷለም ጎሳን ተከትሎም የወጡ ሰፋ ያሉ መረጃዎችም አሉን። እኛም በዝርዝር ተመልክተናል። እሱንም በመረጃ እሳታችን በስፋት እምናደርሳችሁናል። ሰላም ጤና ይስጥልን የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያለን ሰሞንኛና ወቅት ሆነ መረጃዎችን እንሆ በመረጃ ሰዓታችን ለእናንተ ውድ ተከታታዮቻችን ልናደርሳችሁ ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስና ፈጣን መረጃዎችም በፍጥነት እንዲደርሶ የደውል ምልክቷን በመጫን ቤተሰብ ይሁኑን እያለን ወደ ዛሬ ዝርዝር መረጃችን አለፍን። ወደ ዛሬ ዝርዝር መረጃችን ስናልፍ ድምፃዊ አንዷለም ጎሳ ከስር ተፈቷል። የልጄን እውነት አፋልጉኝ ያሉትም የቀነኒ ወላጅ አባት አዱኛ ዋቆም ለአንድ ሚዲያ በሰጡት ቃለ ምልልስ ላይ የአርቲስቱን ነፃ መውጣት በማረጋገጥ እጅግ ልብ በሚነካ መልኩ ልጄ ደከመኝ ሲሉም ተደምጠዋል። ታዲያ በፍቅረኛው ቀነኒ አዱኛ ህልፈተ ህይወት ተጠርጥሮ በእስር የቆየው ድምፃዊ አንዷለም ጎሳም በእስር ላይ መቆየቱን ተከትሎ የፍቅር አጋሩን ህልፈተ ህይወት ለቀብሯ በፖሊስ ታጅቦ እንዲያለቅስ መደረጉ በአግባቡ የፍቅር አጋሩን ለቅሶ መቀመጥ አለመቻሉና እርሙን አላወጣም ሲሉ በእሱ ወገን ያሉ ሲሞግቱም ተደምጸው ነበር። ይህ በእንዲህ እንዳለ ነው ድምፃዊ ከስር እንደተለቀቀ የፍቅር አጋሩ ወደ ነበረችው ቀነኔ አዱኛ መቃብር በማምራት ሲያለቅስና ከወዳጆቹ ጋር የሻማ መብራት ስነስርዓት ሲፈጽምም የታየው። ይህም ጉዳይ በሶሻል ሚዲያዎች ምስሉ በመንሸራሸሩ መነጋገር የሚሆነው ይሁን እንጂ የቀነኔ አባት በትናንትናው ዕለት እጅግ ልብ በሚነካ መንገድ እንዲህ ሲሉም ተደምጸዋል። የመረጃ ምንጫችን ያነጋግራቸው የቀነኔ ወላጅ አባት አሁን ደከመኝ ሲሉም ተደምጠዋል። ታዲያ ከመፈታቱ በፊት ለተደረገላቸው ቃለመጠይቅ አሁን ጉዳዩ አልቋል ያሉት የቀነኔ ወላጅ አባት አዱኛ ዋቆም ያለውን ሁኔታ ማስረድተዋል። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዷለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀን ገደብ በማለቁም እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምፃዊ ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጽ ክስ ሳይመሰረትበት ምሽት ላይም ከስር መፈታቱ ተሰምቷል። ውድ የፌሽታ ሚዲያ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃችን ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።